የከበረ ሰላምታችን በእያላችሁበት ይድረስ። የኢራን ፓርላማ የተፈራውን የሆርሞዝ የባህር ወሽመጥ እንዲዘጋ የቀረበውን ውሳኔ አጸደቀ። ውሳኔው የአሜሪካን እርምጃ ያስከትላል ተብሏል። ትራምፕ ቦምቡን ከእጃቸው አውጥተናል ሲሉ ኢራን የአሜሪካ ጥቃት ምላሽ ያገኛሉ ብላለች። በዝርዝር እንመለከታቸዋለን። አይቲቪ ላይ ነው ያላችሁት የኢራን ፓርላማ ትልቁን የነዳጅ መተላለፊያ የሆነውን የሆርሙዝ ወሽመጥ ባህር ለመዝጋት የቀረበውን ረቂቅ ውሳኔ ማጽደቁ ተሰምቷል። ረቂቁ በፓርላማው ቢጸርቅም ቅሉ የመጨረሻው ውሳኔ የኢራን ከፍተኛው የጸጥታና ወታደራዊ አመራር እንደሆነም አልአረቢያ ዘግቧል። እርምጃው አሜሪካ ትላንት ሌሊት በኢራን የኒውክለር ተቋማት ላይ ጥቃት መፈጸሟን ተከትሎ የተወሰደ መሆኑም ታውቋል። የሆርሙዝ የባህር ወሽመጥ ከ20 እስከ 30 በመቶ ገደማ የሚሆነው የሚባለውን የዓለም የነዳጅ ዘይት መተላለፊያ ሰርጥ ሲሆን፣ ሰርጡ ከተዘጋ የነዳጅ ዘይት ዋጋ በከፍተኛ ሁኔታ እንደሚንር፣ የአቅርቦት እጥረት እንደሚከሰትም ዘገባዎች ይጠቁማሉ። የባንዲ እንዳለ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢራን የሆርሙዝ የባህር ወሽመጥር ለመዝጋት ከወሰነች ግጭቱ ይባባሳል ሲሉ ተናግረዋል። ውሳኔው የአሜሪካን እርምጃ እንደሚያስከትል ማስጠንቀቀዋል። እስራኤል በምዕራቡ ኢራን ደስፋል አውሮፕላን ማረፊያ ጥቃት መፈጸመ ተገልጿል። የእስራኤል መከላከያ ሰራዊት በመግለጫው እንዳሳወቀው የእስራኤል ታዋቂ ጀቶች በምዕራብ ኢራን ደስፋል አውሮፕላን ማረፊያ ላይ በሁለት የጦር አውሮፕላኖች ጨምሮ ለፈንጂ ማምረቻ የሚሆኑ ወታደራዊ ጣቢያዎችን የጦር መሳሪያዎችን ማከማቻና ማምረቻ ተቋማትንና የአየር መከላከያ ዘዴዎችን ማውደሙን ገልጿል። በመግለጫው በማለዳው የእስራኤል አየር ኃይል እስራኤል ግዛት ላይ ሊተኮሱ የነበሩትን ጨምሮ ስምንት የኢራን የሚሳኤል ማስወንጨፊያዎችን ከጥቅም ውጭ ማድረጓን ገልጻለች። በተመሳሳይ ቅዳሜ አመሻሽ ላይ ወደ ሀያ የሚጠጉ የእስራኤል ተዋጊ ጀቶች በኢራን ውስጥ በደርዘን የሚቆጠሩ ወታደራዊ ኢላማዎችን መምታታቸውን አክለው። አሜሪካ ትላንት ምሽት አወደምኩት ያለችው የኢራን የኒውክለር ማምረቻ ሁለት ቀን በፊት ብዛት ያላቸው የጭነት መኪኖች ውስጥ ያሉ እቃዎችን አውጥተው እንዳጓጓዙ ዋሽንግተን ፖስት ዘግቧል። በዚህ የተነሳ የአሜሪካ እርምጃ ውጤታማ በመሆኑ ላይ ጥያቄ አስነስቷል። የአሜሪካ ምክትል ፕሬዝዳንት የኢራን የሆርሙዝ ሰርጥን መዝጋት መጥፊያዋ እንደሚሆንም ገልጸዋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ሀገራቸው አሜሪካ ወደ ጦር ውስጥ የገባችው ከኢራን ጋር ሳይሆን ከኒውክሊየር ፕሮግራም ጋር እንደሆነ ተናግረዋል። ኢራን የሆርሞዝ የባህር ሰርጥን ብትዘጋ ቻይና የማግባባት ስራን እንድትሰራ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮም ጠይቀዋል። ማርኮ ሩቢዮ በዚህ የባህር ሰርጥ ነዳጅ ጭነው የሚያልፉት መርከቦች መሀል የቻይና መርከቦች ስለሚገኙ የባህሩን ሰርጥ ቢዘጋ ቻይናም ተጎጂ በመሆኗ ይህ እንዳይሆን ማገዝ አለባት ብለዋል። ኢራን ይህንን የባህር ሰርጥ ብትዘጋ የአሜሪካን ጨምሮ ብዙ ሀገራት ኢኮኖሚ እንደሚጎዳ የገለጹት ማርኮ ሩቢዮ ይህ ሳይሆን ቀርቶ ኢራን ይህን ውሳኔ ከወሰነች አሜሪካና ሌሎች ሀገራት ምላሽ ሊሰጡ ይገባል፣ ምላሽም ይሰጣል የሚል ማስጠንቀቂያቸውን ሮይተርስ ዘግቧል። የኢራን ፓርላማ የዓለማችን 20 በመቶ የሚሆነውን ድፍድፍ ነዳጅ የሚተላለፍበትን የባህር ሰርጥ ለመዝጋት የቀረበውን የውሳኔ ሀሳብ ማጽደቁ ከተገለጸ በኋላ ውሳኔው ተፈጻሚ የሚሆነው የኢራኑ መሪ አያቶላ አሊ ካሜኒ በሚያስተላልፉት የመጨረሻ ትእዛዝ መሆኑ ተነግሯል። 40 ኪሎሜትር ብቻ ስፋት ያለው የሆርሙዝ የባህር ሰርጥ የመዘጋት አደጋ ካጋጠመው በዓለም የነዳጅ ዋጋ ትልቅ ተጽዕኖ ሊፈጥር እንደሚችል ይጠበቃል። የሆርሙዝ ሰርጥ በመካከለኛው ምስራቅ በፋርስ ባህረ ሰላጤ እና በኦርማን ባህረ ሰላጤ መካከል የሚገኝ ጠባብ የባህር መተላለፊያ ነው። በሰሜን በኩል ኢራን፣ በደቡብ በኩል ደግሞ የተባበሩት አረብ ኤምሬትና ኦማን ያዋስኗታል። ይህ በጣም ጠባብ ሰርጥ የፋርስ ባህረ ሰላጤን ከህንድ ውቅያኖስ ጋር የሚያገናኝ ቁልፍ መንገድ ነው። በተለያዩ አካባቢዎች የተለያየ ስፋት ሲኖረው፣ ከ20 እስከ 60 ኪሎ ሜትር ያህል ርቀትም ይኖረዋል። የሰርጥ በሰሜናዊ ክፍል የባህር ዳርቻውን በምትቆጣጠረው ኢራን ወታደራዊና ፖለቲካዊ ተጽዕኖ ስር ይገኛል። በተለይም የኢራን የባህር ኃይል እና የኢራን አብዮታዊ ጥበቃ ጦር አይአርጂሲ በሰርጡ ላይ የበላይነት አላቸው። ኦማንና የተባበሩት አረብ ኤምሬቶች ደግሞ በደቡባዊ ክልሉ ላይ ተጽዕኖ አላቸው። ኢራንን የሚገዳደር ተጽዕኖ ግን የላቸውም። ከዚህም በተጨማሪ የሰርጡን ደህንነት ለመጠበቅ አሜሪካና ሌሎች ዓለም አቀፍ ኃይሎች በአካባቢው ላይ የባህር ኃይል አላቸው። የሆርሙዝ ሰርጥ የዓለም ኢኮኖሚና የኃይል አቅርቦት ስርዓት ውስጥ ቁልፍ ሚና የሚጫወት ሲሆን ለአብነት በዓለም ላይ ከ25 ፐርሰንት የሚሆነው ነዳጅና 20 ፐርሰንት አካባቢ የተፈጥሮ ጋዝ የሚጓጓዘው በዚሁ የሆርሙዝ ሰርጥ ነው። ይህ ማለት በፋርስ ባህረ ሰላጤ የሚገኙት ሳውዲ አረቢያ፣ ኳታር፣ ኢራን፣ ኢራቅ እና ኤምሬት የመሳሰሉት ሀገራት ነዳጅና ጋዝ ወደ እስያ፣ አውሮፓና ሌሎች አካባቢ የሚያጓጉዙት በዚሁ ሰርጥ በኩል ነው ማለት ነው። ይህም በጣም ቁልፍ የኃይል አቅርቦት መተላለፊያ ያደርገዋል። በተጨማሪም ለዓለም አቀፍ ንግድ ወሳኝ መንገድ ነው። ከነዳጅ ታንከሮች ባሻገር በርካታ ሌሎች የንግድ መርከቦችም በዚሁ ይተላለፋሉ። ሰርጡን መቆጣጠር የሚችል ሀገር ወይም ኃይል በክልሉ ውስጥ ወሳኝ የፖለቲካና የወታደራዊ ተጽዕኖ ይኖረዋል። የኢራን ፓርላማ ውሳኔም ሀገሪቱ በሰርጡ ላይ ያላትን ተጽዕኖ በማሳየት ዓለም አቀፍ ማህበረሰብ በእስራኤልና በአሜሪካ ላይ ጫና ፈጥሮ የሚፈጸምባትን ጥቃት እንዲያስቆምላት በመፈለግ ይመስላል። ሰርጡ ጠባብ እንደመሆኑ መጠን ለማገድና ለመቆጣጠር ቀላል በመሆኑ ደግሞም እንደ አንድ ወሳኝ ወታደራዊ ስልት አድርጋ ለመጠቀም መሻቷ የሚጠበቅ ነው። የሆርሙዝ ሰርጥ መዘጋት ወደ እስያ እና አውሮፓ የሚቀርበውን የሳውዲ አረቢያ፣ የኳታር፣ የኢራቅ፣ የእምሬትና የራሷን የኢራን ነዳጅና ጋዝ በቀጥታ የሚያቋርጥ ሲሆን ይህም በዓለም አቀፍ ገበያ የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር ያደርጋል። ከዋጋው ባሻገር በተለይም በነዳጅ ላይ ጥገኛ በሆኑ ቻይና፣ ጃፓን፣ ህንድና አውሮፓ አገሮች ከፍተኛ እጥረት ያስከትላል። ነዳጅ አቅራቢ ሀገራትም ኢኮኖሚያቸው በቀጥታ ይነካል። በተጨማሪም የሌሎች የንግድ መርከቦች መተላለፊያ እንደመሆኑ መጠን የዓለም አቀፍ የንግድ እንቅስቃሴ በከፍተኛ ደረጃ የሚያስተጓጉል ይሆናል። እነዚህንና ተያያዥ ችግሮች ተደማምረው ዓለም አቀፍ የኢኮኖሚ ቀውስ የማስከተል እድል ሰፊ ያደርገዋል። ስለሆነም ድርጊቱ ኢራንን ለማጥፋት ዓለምን በአንድ ወገን ሊያሰልፍ ይችል ይሆን? በተለይም በሳውዲ አረቢያ፣ የተባበሩት አረብ ኤምሬቶችና የሩሲያ የነዳጅና የጋዝ አቅርቦት ያቋርጣል። የአውሮፓ ሀገራት በዝምታ ያልፉታል ተብሎ አይጠበቅም። ስለሆነም ኢራን ሰርጡን ብትዘጋ አሜሪካ፣ ሳውዲ አረቢያ፣ የተባበሩት አረብ ኤምሬት፣ እስራኤልና ሌሎች የአውሮፓ ሀገራት ወታደራዊ ምላሽ መስጠታቸው የማይቀርና የሚጠበቅ ነው። ይህም ተጨማሪ ዓለም አቀፍ ወታደራዊ ውጥረት ውድመትና የፖለቲካ ቀውስን ሊያስከትል ይችላል። ስለሆነም የማጽደቅና የመሻር ህገ መንግስታዊ ስልጣን የተሰጠው የኢራን ብሔራዊ ደህንነት ኮሚቴ የፓርላማ ውሳኔ በጥልቀትና በጥንቃቄ እንደሚያጤነው ነው ይጠበቃል። እንዲሁም ውሳኔው ተፈጻሚ የሚሆነው የኢራኑ መሪ አያቶላ አሊ ካሚኒ በሚያስተላልፉት የመጨረሻ ትእዛዝና ውሳኔ ስለሆነ ይህን ውሳኔ ዓለም በጉጉት ይጠብቀዋል። ለሰዓቱ የነበሩ መረጃዎች ይሄን ይመስላሉ። አይቲቪ ላይ ነበራችሁ። በያላችሁበት መልካም ጊዜ